በቤታችን ውስጥ ያሉ ነገሮችን ተጠቅመን እራሳችንን መጠበቅ ብልህነት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ከረመዳን በኋላ ወደ ዋናው ስራችን ተመልሰናል። ዛሬ በቤታችን ውስጥ የሚገኙ ግብዓቶችን ብቻ በመጠቀም ለፊታችን የሚሆን ቶነር እና ፊታችንን ሞስቸራይዝ የሚያደርግልን የፊት ክሬም እናዘጋጃለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ግብዓታችን የሚሆነው ፍሬሽ የሆነ የጽጌሬዳ አበባ ነው። ይህንን ፍሬሽ የሆነ የጽጌሬዳ አበባ ግቢያችሁ ውስጥ ልታገኙ ትችላላችሁ ካላችሁ ማለት ነው። ከሌላችሁ ደግሞ ገበያ ላይ የሚሸጠውን የጽጌሬዳ አበባ ውሃ መጠቀም ትችላላችሁ። ከግቢያችሁ የጽጌሬዳ አበባ የምትጠቀመው ከሆነ ከመጠቀማችሁ በፊት በደንብ አድርጋችሁ ማጽዳት ይኖርባችኋል። እኔ ከመጠቀሚ በፊት ለአንድ ቀን በውሃ ውስጥ ዘፍፌ አቆይቸዋለሁ በደንብ እንዲጸዳ ማለት ነው። መጽዳቱን እርግጠኛ ሆናችሁ በደንብ ካረጋገጣችሁ በኋላ በንጹህ ድስት ላይ በማድረግ የምትፈልጉትን ያክል መጠን ውሃ በመጨመር እሳቱን በጣም ቀንሳችሁ እሳት ላይ በማፍላት የምትፈልጉትን ፍሬሽ የሆነ የጽጌረዳ አበባ ውሃ በቀላሉ ማግኘት እና ማዘጋጀት እንችላለን ማለት ነው። ስኬሪ ዳበባው ውሃ ለቆዳችን እጅግ በጣም ብዙ ጥቅሞችን ይሰጠናል። ፊታችን የበለዘ ጥቋቁር ነገሮች ማዳትንም ሊሆን ይችላል። ቀስ በቀስ ትሬት በማድረግ ፊታችንን የማጽዳትና የማጥራት አቅም አለው። ብዙ ጊዜ የተለያዩ የፊት ፕሮዳክቶች በሚሰሩበት ጊዜ አስተውላችሁ ከሆነ የጽጌሬዳ አበባ ያካትታሉ። ምክንያቱም ፊትን የማጽዳት ቆዳን የማሳመር ከፍተኛ የሆነ ንጥረ ነገር በውስጡ ስለያዘና ከፍተኛ አቅም ስላለው ሁለተኛው ግብዓታችን የእሬት ጀል ነው። የእሬት ጀል ፊታችን ከብጉር ይከላከልልናል። የተቆጣ ፊትን ያስተካክልልናል። ቆዳችን አንድ አይነትና ያማረ እንዲሆን የተፈጥሮ ውበቱን ይዞ እንዲቆይ ያደርግልናል። የሬት ጄድ ፍሬሹን ካገኛችሁ ይመረጣል። ካልሆነ ደግሞ ያላችሁን መጠቀም ትችላላችሁ። ቪታሚን ኢ ኦይል ቆዳችንን እንዳይሸበሸብ ካለ እድሜ የሚመጣ እርጅናን ይከላከልልናል። ቪታሚን ኤ ከሌላችሁ ማንኛውንም አይነት ዘይት መጠቀም ትችላላችሁ። ሌላው ግብዓታችን ግሊሰሪን ነው። ግሊሰሪን ቆዳችን ሞስቸራየት ሆኖ የተፈጥሮ ወዙን ጠብቆ እንዲቆይ እንዲሁም ደግሞ ብጉርን ይከላከልልናል። እነዚህ ግብዓቶች ላይ ያዘጋጀነውን የሮዝ ዋተር በመጨመር በቀላሉ በቤታችን ውስጥ በፊታችን ለፊታችን የሚሆን ቆንጆ የሆነ የፊት ክሬም ማዘጋጀት እንችላለን። ይህንን የፊት ክሬም ካዘጋጀን በኋላ ለአንድ ሳምንት መጠቀም እንችላለን። ከአንድ ሳምንት በላይ ባንጠቀመው ይመረጣል። በየሳምንቱ ማዘጋጀት እንችላለን። ምክንያቱም ምንም አይነት ኬሚካል የሌለው ከኬሚካል ነፃ የሆነ ክሬም ስለሆነ በቶሎ የመበላሸት አቅም ስለሚኖረው ከቻላችሁ እስከ ሳምንት ከሳምንት በለጠ ጊዜ ባትጠቀሙት ይመከራል። ይህንን ክሬም በጣም ሙቀታማ ቦታ ላይ ያላችሁ ከሆነ ፍሪጅ ውስጥ በማስቀመጥ መጠቀም ትችላላችሁ። ኖርማል የሆነ የአየር ሁኔታ ላይ የምትገኙ ከሆነ ደግሞ ውጭ ላይ ማስቀምጣችሁ መጠቀም ትችላላችሁ። በንጹሕና በደንብ ግጣም ባለው እቃ ላይ ልናስቀምጥ ይገባናል።

በምስሉ ላይ እንደምታዩት ሲያዩት በጣም የሚያምር የፊት ክሬም እና የፊት ቶነር ማዘጋጀት ችለናል። በቀላሉ ይህንን የፊት ቶነር ፊታችንን ለማጽዳት ወይም ደግሞ ፊታችንን ከታጠብን በኋላ ፊታችን ላይ በመርጨት ፊታችን ላይ ያሉ ችግሮችን ለማስወገድ እንጠቀምበታለን። ይሄ ከጽጌሬዳ አበባ የሰራሁት ክሬም ሰርች የተረፈኝ ውሃው ነው። ይህንን ማስቀመጥ በማስቀመጥ ፍሪጅ ውስጥ በፈለጋችሁ ሰዓት ፊታችሁ ላይ በመርጨት መጠቀም ትችላላችሁ። የፊት ክሬሙንም በፈለጋችሁበት ሰዓት መጠቀም ትችላላችሁ። ፊታችሁን ማሳጅ ለማድረግ ወይም ደግሞ የፊታችሁ እጉሮች ለማጽዳት በምታስቡበት ጊዜ ይህንን ክሬም ብትጠቀሙ እመክራቸኋለሁ። የፊት ጸጉሩን ለማንሳት በምናስብበት ጊዜ ፊታችንን መጀመሪያ ሞስቸራይዝ ማድረግ አለብን ያ ለዚህ ደግሞ ይህ ክሬም እጅግ በጣም ተፈላጊ ነው። የተጠቀምናቸው ግብአቶች በጣም አሪፍና ለቆዳችን ብዙ ጥቅም ያላቸው ቆዳችንን መቆጣት በቀላሉ የሚያስታግዙ ስለሆነ ቆዳችንን በምናነሳበት ሰዓት ቆዳችን እንዳይቆጣና የቆዳች የቆዳን ቁጣ የሚያስታግሱ ነገሮችን መጠቀም አለብን። ከቻላችሁ ይህን ክሬም ተጠቅሟችሁ ፊታችሁ ጸጉር በምታነሱበት ጊዜ ብታነሱ እመክራለሁ። ካልሆነ ደግሞ ያላችሁን ነገር ቫዝሊንም ቢሆን ተጠቅሟችሁ የፊት ጸጉራችሁን ማጽዳት ትችላላችሁ። እኔ የምጠቀመውን ነገር ነው እዚጋ ሸር ያደረግኳችሁ እናንተ። ይህን ክሬም ግን ጸጉራችን በምናነሳበት ሰዓት ብቻ ሳይሆን በማንኛውም ሰዓት ፊታችን ላይ መጠቀም ትችላላችሁ። ፊታችንን አበባና በጣም የሚያምር አይነት ቆዳ እንዲኖረን ከፈለግን ቤታችን ውስጥ የተለያዩ ነገሮች የማንጠቀምባቸው ነገሮች ሊሆኑ ይችላሉ። ትርፍ ነገሮችን ተጠቅመን በቀላሉ የራሳችንን ውበት ውስጣዊም ሆነ ውጫዊ ውበታችንን መጠበቅ እንችላለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄ ነበር። እንደምትወዱት ተስፋ አድርጋለሁ። ድጋሜ ሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይባይ